ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ነው። የለት ዜና ጎጃችን ጀምረናል። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረግ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያ ዋና ዋና ዜናዎችን አስቀድማለሁ። በአማራ ክልል ጎጃም እና ደሴ ዙሪያ ባገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ከፍተኛ ጉዳት ደርሷል። በራያ ቀጠናም አገዛዙ የመድፍ ድብደባ እያደረገ ነው ሲሉ ነዋሪዎች ተናግረዋል። በሌላ በኩል የብልጽግና አገዛዝ ባለስልጣናት አቶ ተመስገን ጥሩነህና አቶ አገኘሁ ተሻገር እኛ ተኝተን ኑረን ነበር ዐብይ አህመድ የጎንደር ሁለተኛ የስልጣኔ ዘመን አበሰረን ሲሉ አለቃቸውን አሞካሽተዋል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። ህወሓት በቲዲኤፍ ላይ የድሮን ጥቃት በመፈጸም ስምምነቱን ዐብይ አህመድ አፍርሰዋል ሲል ዓለም አቀፍ ማህበረሰብ አቤት አለም ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢ ባሉ ነዋሪዎች ላይ ጉዳት አርሷል ሲል ወንጅሏል። ህወሓት ትላንት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በደብዳቤ የድሮን ጥቃቱ የፕሪቶሪያውን ስምምነት በግልጽ የጣሰ ነው በማለት ጽፏል። በዝርዝር እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሃንጋሪ ፕሬዝዳንት ቪክቶር ኦርባን የሩሲያ ነዳጅ እንዲገዙ ለመፍቀድ ማሰባቸውን ተናገሩ። የሩሲያ ነዳጅ ላይ ማዕቀብ ቢጣልም ኦርባን ከሌላ ቦታ ነዳጅ ለማግኘት ስለሚቸገር የሩሲያ ነዳጅ እንዲገዙ ሊፈቀድ እንደሚችሉ ትራምፕ ሲናገሩ ተደምጠዋል። የሱዳኑ ፈጥኖ ደራሽ ኃይል አር ኤስ ኤፍ ለተኩስ አቁም በተስማማ ማግስት በመዲናዋ የድሮን ጥቃት ፈጽሟል። የሱዳን ፈጥሮ ራሽ ኃይል አርኤስኤፍ የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ በኋላም በካርቱም ከፍተኛ የተባለውን ጥቃት ተፈጸሙን የተሰማው በዝርዝር እንመለከተዋለን። አብራችሁን ስትቆዩ እነዚህና ይሎቹ ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ጎጃምና ደሴ ዙሪያ በአገዛዝ ጦርና ፋኖዎች መካከል በተደረገው ውጊያ ከፍተኛ ጉዳት ድርሷል። ምራያ ቀጠናም አገዛዙ የመድፍ ድብደባ እያደረገ ነው ሲለሆን ነዋሪዎች ተናግረዋል። በሌላ በኩል የብልጽግና አገዛዝ ባለሥልጣናት አቶ ተመስገን ጥሩነህና አቶ አገኘሁ ተሻገር እኛ ተኝተን ኖረን ነበር ዐብይ አህመድ የጎንደር ሁለተኛ የስልጣን የዘመን አበሰረን ሲሉ አለቃቸውን አመካሽተዋል። በክልሉ ጎጃም ቀጠና ጥቅምት 28 2018 ዓ ም የፋኖ ኃይሎች በከፈቱት ውጊያም በርካታ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝን አስታወቀው። በጎጃም ፋግታ ለኮማ ወረዳ ካሸዋ ሚካኤል እስከ አዲስ ቅዳም ከተማ ባሉ አካባቢዎች በተደረገ ውጊያ ነው የፋኖ ኃይሎች ትልቅ ድል ተቀናጅተናል ያሉት። የአገዛዙ ጦር በፋግታ ለኮማ ወረዳ አዲጓማ ተራራ እና አሸዋ ቀጠና ለስምሪት በወጣበት ነው በፋኖ ኃይሎች ውጊያ የተከፈተበት። በዚህ ውጊያ አካባቢውን ያድማብተን አዛዥ እና የጦሩ ዲስቋ ተኳሽ ጨምሮ ከ20 በላይ ወታደሮች ሲገደሉ 30 ያሉ ደግሞ መቁሰላቸውን አፋባ ቴዎድሮስ አስታውቋል። በውጊያ ይፋ ና ይሎች አንድ የጦር ሜዳ መገናኛ ሬዲዮን ጨምሮ በርካታ የጦር መሳሪያዎችን ከአገዛዙ ጦሮ ማረካቸውን አፋባ በምስል አስደግፎ ነው ይፋ ያደረገው። አፋፋ አዲስ ቅዳም ቀጠና የሚገኘውን የአገዛዝ ጦር በየጊዜ የሚያልቅበትን ሰራዊት ከላይ ከላይ እየተካ በህይወት ለማቆየት ቢሞክርም የፋኖ ውጊያ ከቁጥጥር ውጭ ሆኖበት በመዋቅሩ ሙሉ በሙሉ እየፈራረሰ ይገኛል ሲል ነው ጨምሮ ያስታወቀው። በትላንትናው ዕለትም አዲስ የተተካውን ኃይል ዲሽቃ ተኳሹን ጨምሮ እንዲሁም የጦር መሪውን ጨምሮ በፋኖ ኃይል መደምሰሱ ተሰምቷል። በተመሳይ በደቡብ ወሎ ዞን ደሴ ዙሪያ ወረዳ አጥንት መስበሪያ ና እሁዲት በተባሉ አካባቢዎች የፋኖ ኃይሎች በከፍት ውጊያ በርካታ የአገዛዝ ጦር አባላት መገድላቸው የሚያደርጋቸውን የኢትዮ የመረጃ ምንጮች ተናግረዋል። በውጊያ የተገደሉት አብዛኛዎቹ የአድማ ብተናና ሚኒሻ አባላት ናቸው ያሉትም የመረጃ ምንጮቹ ከውጊያ የተረፉት የአገዛዝ ጦር አባላት ወደ ደሴና ኩታብር ከተሞች ሸሽተዋል ብለዋል። በተያያዘም አገዛዙ በሰሜን ወሎ ዞራ ቆቦ ወረዳ ከጠዋት ጀምሮ የመድፍ ድብደባ እያደርግ እንደሚገኝ ነው የቆቦ ከተማ ነዋሪዎች ተናገሩትም። የከባድ መሳሪያ ድብደባው ቆቦ ከተማ ከሚገኘው ሆርማት ወታደራዊ ካምፕ ወደ ወረዳው ደጋማ አካባቢዎች የሚደረግ ነው ያሉት የመረጃ ምንጫዎች በመድፍ ድብደባው የደረሰው ጉዳ ባስ ስለመኖሩ አለመታወቁን ተናግረዋል። በሰሜን ጎንደር ዞን ዳባት ከተማ ደግሞ ለወራት በእስር ላይ የነበሩ ወጣቶች በሌሊት ከእስር ቤት አምልጠው የፋኖ ኃይሎችን መቀላቀላቸውን የተሰማው። ወጣቶቹ የፋኖ ደጋፊ ናቸው በሚል አገዛዙ በዳባት ከተማ እስሯቸው የቆዩ መሆናቸውን የተናገሩት የከተማዋ የኢትዮኒስ የመረጃ ምንጫዎች ወጣቶቹ ትላንት ሌሊት እስር ቤቱን በመስበር አምልጠው አብዛኛዎቹ በአቅራቢያው የሚገኘው የፋኖ ኃይሎች ተቀላቅለዋል ሲሉ ተናግረዋል። የእስር ቤቱን መሰበር ተከትሎ የአገዛዙ ፖሊስና ሚኒሻ አባላት ተኩስ ቢከፍቶም ወጣቶቹ ርቅ ሳይጠበቀው ከሄዱ በኋላ በመሆኑ የደረሰ ጉዳት የለም ብለዋል። እስረኞቹ የአገዛዝ ጦር አጅር የጃኖራና ሌሎች የዳባት ከተማ ዙሪያ አካባቢዎች ላይ በነበረው ዘመቻ ወቅት ከየቤታቸው በማፈን አስሯቸው የነበሩ መሆናቸውን የመረጃ ምንጮች አክለው ተናግረዋል። በሌላ በኩል የብልጽግና አገዛዝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደ ሌሎቹ የክልሉ አካባቢዎች ላለፉት ሁለት ዓመታት በላይ ጦርነት ውስጥ የምትገኘው ጎንደርን በተመለከተ ሁለተኛ የጎንደር የስልጣኔ ዘመን ተበሰረ ሲሉ መናገራቸው አስገራሚ ሆኗል። በኢትዮጵያ መካከለኛው ዘመን ታሪክ የስልጣኔ አሻራ ማሳያ የሆኑት የፋሲል አብያተ መንግስታት ግንቦችን እድሳት አስመልክቶም ወደ ጎንደር ያቀኑት የብልጽግና ባለስልጣናት ጎንደርን በተመለከተ የተናገሯቸው ንግሮች ስለ የትኛዋ ጎንደር ነው የሚናገሩት የሚያስብል ሆኗል። አብይ አህመድ ጎንደር ዳግም ተወልዳለች ማለታቸው የሚታወስ ሲሆን፣ ምክትላቸው ተመስገን ጥሩነህ በኩላቸው የጎንደር ሁለተኛ የስልጣኔ ዘመን ተበስሯል ሲሉ በይፋ ጽፈዋል። የፋሲል ግንብ ለአራት መቶ ዓመታት ያህል የሚንከባከበው አጥቶ የእርጅናና እድሜው ላይ ደርሶ ሞቱን ነበር የሚጠብቀው ያሉት የአገዛዙ ምክትል ጠቅላይ ሚኒስትር ምክር ተመስገን ጥሩና አሁን ግን እንደ ንስር ታድሶ ተነሳ ብለዋል። ሌላኛው የብልጽግና ባለስልጣን አቶ አገኘሁ ተሻገር ደግሞ አለቃቸው አብይ አህመድ ለማወደስ ራሳቸውን ዝቅ ሲያደርጉ ተሰምተዋል። አቶ አገኘሁ ጎንደር ተወልጄ አድጌባት አስተዳድሪያትም ማየት ያልቻልኩትንና ያልሰራሁትን አብይ አህመድ አከናወኑት ሲሉ ከዚህ ቀደም የነበረውን የራሳቸውን ረጅም የስልጣን ዘመናቸውንም ሲያጣጥሉ ተደምጠዋል። አቶ አገኘሁ ተሻገር አማራ ስናስተዳድር ተኝተን ነው የኖርነው፣ ጎንደር አምስት ዓመት አስተዳድር ያለው ግን፣ ባለፉት ጊዜያት የነበሩት መንግስታትም ሆኑ መሪዎች እኔን ጨምሮ ማድረግ የሚገባና አላደርግነም፣ ጠቅላይ ሚኒስትራችን የሰሩትን ስራ ስናይ ምን ነክቶን ነው ብለን ራሳችን እስከ መጠየቅ ደርሰናል ሲሉ አብይን ለማወደስ ራሳቸውን ሲያቃልሉና ሲወነጅሉ ተደምጠዋል። ህወሓት በቲዲኤፍ ላይ የድሮን ጥቃት በመፈጸም ስምምነቱን ዐብይ አህመድ አፍርሷል ሲል ከሰሰ። ህወሓት ወያኔ ሃርነት ትግራይ የኢትዮጵያን የመንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢው ላይ ባሉ ነዋሪዎች ላይ ጉዳት ደርሷል ሲል ወንጅሏል። ህወሓት ትላንት ለተባበሩት መንግስታት ድርጅት ዋና ጻፊ አንቶኒ ጉተሬስ በጻፈው ደብዳቤ የድሮን ጥቃቱ የፕሪቶሪያን ስምምነት በግልጽ የጣሰ ነው ብሏል። ፓርቲው ትላንት ምሽት ባወጣው መግለጫም ይህንኑ የኢትዮጵያ መንግስት የፕሪቶሪያ ስምምነት በግልጽ ወደ መጣስ ተሸጋግሯል ሲል በደብዳቤው ላይ የጠቀሰውን አቋሙን አስተጋብቷል። በኢትዮጵያ ምርጫ ቦርድ ህጋዊ እውቅና ባለፈው ግንቦት ወር የተሰረዘው ህወሓት የፕሪቶሪያው ስምምነት ለመጣሱ ማሳያ ናቸው ያላቸውን ጉዳዮች መግለጫው ላይ ዘርዝሯል። በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታተ የኢትዮጵያ መንግስት የከሰሰው ህወሓት ይህንን የሚያደርገው ትግራይን የማፍረስ ስትራቴጂክ ለማሳካትና የክልሉን ህዝብ እርስ በርስ እንዲጠፋፋ በማሰብ እንደሆነ ወንጅሏል። እነዚህ ታጣቂዎች በመጠቀም ሌላ ዙር ጦርነት ለመክፈት የኢትዮጵያ መንግስት ዓለም አቀፍ ማህበረሰብ ለማታለል ሰፊ የማደናገሪያ ስራ እየሰራ ነው ሲል ህወሓት በመግለጫው ከሷል። ህወሓት ጨምሮም በጥቂት ከዳተኞች የተታለሉና ሽፍቶች ሲል የጠራቸው ታጣቂዎች በቅርብ ጊዜ ውስጥ በራያ አዘበ ወረዳ የከባድ መሳሪያ ተኩስ ከፍተው እንደነበረ ጠቅሷል። ፓርቲው ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በትላንትናው ዕለት በጻፉት ደብዳቤም በፌዴራል መንግስቱ ይደገፋሉ ያላቸውን ታጣቂዎች ባለፉ ሳምንት መጨረሻ ፈጽሞታል ያሉትን ድርጊት አንስተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተና ጄኔራል ታደሰ ወረደ በሳምንቱ መጨረሻ ወደ ደቡብ ትግራይ ለስራ ባቀኑበት ወቅት በአፋር ክልል የሚንቀሳቀሱት እነዚህ ታጣቂዎች ጉብኝቱን ማስተጓጉላቸውና የልኡክ ቡድኑ ደህንነት ለአደጋ ማጋለጣቸውን ህወሓት ደብዳቤው ላይ አትቷል። ከዚህም ሁነት በኋላ የታጣቂ ቡድኖቹን ከትግራይ ጋራ በግልጽ ግጭት ውስጥ እንዳለ ማወጁንና የፌዴራሉ መንግስትም ለእንቅስቃሴዎቹ ድጋፍ እንዲያደርግለት በይፋ መጠየቁን በዋ ደብዳቤ ላይ ጠቅሷል። የብልጽግና የፌዴራል ኃይሎች ለዚህ ጥያቄ ምላሹ ሚመስል መልኩ ከትላንት በስቲያ ሐሙስ ከሌሊቱ 9 ሰዓት ገደማ አካባቢ በትግራይና አፋር አዋሳኝ አካባቢ ላይ የድሮን ጥቃት ተፈጸማቸውን ህወሓት ለተመድ ዋና ጸሐፊ በላከው ደብዳቤ ከሷል። ህወሓት ትላንት ምሽት በትግረኛ ቋንቋ ባሰራጨው መግለጫው የድሮን ድብደባው በትግራይ ሰራዊትና አባላት እንዲሁም በአካባቢው ባሉ ነዋሪዎች ላይ ጉዳት አርሷል ሲል ወንጅሏል። የድሮን ጥቃቱን ጠመንጃዎችን ጸጥ ማሰኘትና ልዩነቶችን በውይይት መፍታት የሚለውን የፕሪቶሪያ ስምምነት ዋና መርክ በግልጽ የጣሰ መሆኑን ህወሓት ለጉተሬዝ በደብዳቤው ላይ አስፍሯል። ይህን ጥያቄ በቅርቡ የተፈጸሙ ድርጊቶችን በቋፍ ላይ ያለውን የትግራይ ሰላም ለአደጋ የሚያጋልጥና የቀጠናውን መረጋጋት የሚያዳክም መሆናቸውን ህወሓት በደብዳቤው በአጽንኦት አንስተዋል። ፓርቲው የፕሪቶሪያው ስምምነት ሙሉ ለሙሉ ለመተግበርና በፖለቲካዊ ሰላም ለመንሻት የማያወላውል ቁርጠኝነት እንዳለው ለተመድ ዋና ጸሐፊም ጨምሮ ገልጿል። የመንግስታቱ ድርጅት የአፍሪካ ህብረትና ዓለም አቀፍ ማህበረሰብ የኢትዮጵያ መንግስት ግጭቶችን እንዲያቆም፣ በፕሪቶሪያ ስምምነት የገባቸውን ግዴታዎች እንዲያከብር፣ በቅን ልቦና ለሚደረግ ውይይት በድጋሚ እንዲዘጋጅ ዲፕሎማሲያዊ ግፊት እንዲያደርጉም ህወሓት በደብዳቤው ጥሪ አቅርቧል። ህወሓት ያቀረበው ውንጀላውን በተመለከት በኢትዮጵያ መንግስት በኩል እስካሁን በይፋ የተሰጠ ምላሽ የለም። የአፋር ክልል የብልጽግና አገዛዝ ግን ከትላንት በስቲያ ባወጣው መግለጫ የህወሓት ቡድን ረቡዕ ጥቅምት 26 2018 ዓ.ም ተመረት የክልሉን ወሰን ተሻግሮ በመግባት በከባድ መሳሪያ ድብድባ መፈጸሙና ስድስት መንደሮችን መቆጣጠሩን በመግለጽ ወንጅሎ ነበር። ሁኔታው በአሁኑ ሰዓት ከፍተኛ ውጥረት የፈጠረ ሲሆን በትግራይ አብዛኛው ቦታ ጦርነት ይነሳል በሚል የማህበረሰቡ መሳቀቅ በግልጽ እንደሚታይ እየተዘገበ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአንጋሪ ፕሬዝዳንት ቪክቶር ኦርባን የሩሲያ ነዳጅ እንዲገዙ ለመፍቀዳቸው ማሰባቸውን ተናገሩም። የሩሲያ ነዳጅ ላይ ማዕቀብ ቢጣልም ኦርባን ከሌላ ቦታ ነዳጅ ለማግኘት ስለሚቸገር የሩሲያ ነዳጅ እንዲገዙ ሊፈቅዱ እንደሚችሉት ትራምፕ ተናግረዋል። ኦርባን በዋይት ሀውስ ከትራምፕ ጋራም ሲወያዩ መቆየታቸው ሰምተዋል። የሀንጋሪ ውጭ ጉዳይ ሚኒስትር በኤክስ ገጻቸው እንዳሉት አገራቸው ሙሉና ያልተገደበ የነዳጅ ግዥ እንድታደርግ አሜሪካ ማዕቀቦችን አንስታለች ብለዋል። አሜሪካ በሁለቱ የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ መጣሏን ከሳምንታት በፊት ይፋ ማድረጓ ይታወሳል። በሁለቱ ግዙፍ ነዳጅ አምራቾች ሮስ ኔፍትና ሉክ ኦይል ላይ ማዕቀብ የተጣለው የሩሲያ የዩክሬን ጦርነት ለማቆም ከስምነት እንድትደርስ ጫና ለማሳደር በሚል ነው። ከሩሲያ ነዳጅ የሚገዙ ሀገራት ላይ ማዕቀብ ለመጣል አሜሪካ ስትዝት ቆይታለችም። ሀንጋሪ የባህር በር ስለሌላትና ሌሎች የሎጂስቲክስ እንቅፋቶች ስለሚገጥሟት ነዳጅ ለማውጣት የሚሆን ለማግኘት እንደምትቸገር ትራምፕ ጠቅሰዋል። በሩሲያ ነዳጅ ላይ ማዕቀብ ቢጣልም አንዳንድ የአውሮፓ ሀገራት መግዛት መቀጠላቸው በጣም የሚረብሽ ነው ይላሉ ትራምፕ። የአንጋሪው ፕሬዚዳንት ከአውሮፓ መሪዎች መካከል ለትራምፕ ቅርብ የሚባል ሆኗል ይላም ቢቢሲ። የአውሮፓ ሀገራት ሩሲያ ላይ የሚጥሉትን ማዕቀብ የሀገራቸውን የነዳጅ አቅርቦት ላይ ጫና እንደሚያሳድር ኦርባን ገልጸዋል። የነዳጅ ማስተላለፊያ ትቦች መዘጋት ፖለቲካዊ ወይም ጽንሰ ሀሳባዊ ሳይሆን የሀገሪቱን ነባራዊ እውነታ የሚወስን መሆኑን ገልጸዋል። ኦርባን ከዚህ ቀደም አንጋሪ ከነዳጅ ምርት ጋር በተያያዘ ሩሲያ ላይ ጥገኛ መሆኗን ይናገራሉ። የነዳጅ ግብይትን እንደ ምክንያት በመጠቀም ከሞስኮ ጋር ያላቸው መልካም ግንኙነት ያስቀጥላሉ። የነዳጅ አቅርቦት ጉዳይ በቀጣይ ዓመት ምርጫ ለማሸነፍ ከሚጠቀሙባቸው ነጥቦች አንዱ እንደሆነ ለፕሬዚዳንቱን ቢቢሲ አንስተዋል። ለአንጋሪ ርካሽ የሩሲያ ነዳጅ ለማቅረብ ቃል ሲገቡም ተደምጠዋል። ትራምፕ በድጋሚ የስልጣን ከያዙ ወዲህ ለመጀመሪያ ጊዜ ሁለቱ መሪዎች ዋይት ሃውስ ባድረጉት ውይይት የዩክሬን ጦርነት አንስተዋል። ኦርባን ከፑቲን ጋር ሊነጋገሩ እንደሚችል የጠቆሙ ሲሆን ትራምፕም ኦርባን ፑቲንን ያውቀዋል ይረዳዋልም በቅርቡም ጦርነቱ እንደምናስቆመው ያምናል ብለዋል ኦርባን በበኩላቸው ሁለቱ ሀገራት ብቻ የዩክሬን ጦርነት እንዲቆም እንደሚፈልጉ ገልጿል ሌሎች ሀገራት ጦርነቱ ቢቀጥል ይመርጣሉ ዩክሬን ተዋግታ እንደምታሸንፍ የሚያምኑ ቢኖሩም ከእውነታው እየራቀ ነው ይላሉ ኦርባን ትራምፕ ዩክሬንን ጦርነት ታሸንፋለች ብለህ አታምንም ሲሉ የአንጋሪውን ፕሬዚዳንት ጠይቀዋል ኦርባን ታምር ሊፈጠር ይችል ይሆናል በማለት መልሰውላቸዋል ይላል ቢቢሲ ትራምፕ የአውሮፓ ሸቀጦች ላይ በጣሏቸው ታሪፎች ምክንያት የአንጋሪ ምጣና ተዳክሟል ኤሌክትሪክ በሚሰሩ መኪናዎች ሽያጭ ላይ ከፍተኛ ጫና አሳድሮበታል የተባለው። አብዛኛዎቹ አውሮፓ ሀገራት መሪዎች ከስደተኛ ፖሊሲ እንዲሁም ከዲሞክራሲና ና የህግ የበላይነት መንፈስ ጋር በተያያዘ ከኦርባን ጋር አይስማሙም። ትራምፕ ግን ኦርባን በስደተኞች ጉዳይ ያለው አቋም ትክክለኛ ስለሆነ የአውሮፓ መሪዎች አክብሮት እንዲያሳዩ ሲጠይቁ ተደምጠዋል። ማለት ቢቢሲ ዘግቧል። የሱዳኑ አርኤስኤፍ ለተኩስ አቁም በተስማማ በማግስቱ በመዲናዋ የድሮን ጥቃት ፈጸመ። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ የሰብዓዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ ከአንድ ቀን በኋላ በአገሪቱ ዋና ከተማ ካርቱም የፍንዳታ ድምፅ ተሰምተዋል። የሱዳን ጦር በሚቆጣጠሯት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምፅ ሰምተው ከእንቅልፍ መንቃታቸውን ለፈረንሳይ ዜና ወኪል ኤፍፒ ተናግረዋል። የሐሙሱ ሌሊት ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢው የተፈጸመ እንደሚመስል ነዋሪዎች ገልጸዋል። ፈጥኖ ራሽ ኃይሉ ስለ ጉዳዩ አስተያየት አልሰጠም ያለው ቢቢሲ የሱዳን ጦር በኩሉ ፈጥኖ ራሽ ኃይሉ የተኩስ አቁሙ አለማክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገር አስታውቋል። ሁለቱ ኃይሎች ከሚያዝያ 2015 ጀምሮ እያካሄዱት ባሉ ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 150 ሺ ተገድለዋን የተባለው ከ12 ሚሊዮን በላይ የሚኑ ሱዳናውያን ሰዎች ደግሞ ከምሪያ ቦታቸው ተፈናቅለዋል። በተባበሩት መንግሥታት የሚደገፍ የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ ጠኔ የተንሰራፋ መሆኑን በዚህ ሳምንት አረጋግጧል። አዲስ የድሮን እንቅስቃሴ እንቅስቃሴው የተሰማው ካርቱም ከተማ ውስጥ ብቻ አልነበረም። ከከተማዋ በሰሜን ምስራቅ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በሱዳን ጦር ቁጥጥር ስር ባለችው አትባራ ከተማ ተመሳሳይ እንቅስቃሴ ተስተውሏል። አንድ ነዋሪ ጸረ አውሮፕላን መከላከያዎች ተመተው ጥለዋል፣ ግን በከተማዋ ምስራቃዊ ክፍል እሳት ሲነሳ ተመልክቻለው፣ የፍንዳታ ድምፅም ሰምቻለው ማለት ለኤፍፒ ተናግሯል። ፈጥኖ ደራሽ ኃይሉ በአሜሪካ፣ የተባበሩት አረብ ኢሚሬቶች፣ ሳውዲ አረቢያና ግብጽ የቀረበውን የሰብአዊ ተኩስ አቁም ለመቀበል መስማማቱን የገለጸው የአሁኑ ጥቃት ከመፈጸሙ አንድ ቀን አስቀድሞ ነበር። አራቱ ሀገራት ይህንን እቅድ ያቀረቡት መስከረም ወር ላይ ነበር። በእቅዱ መሰረት የተኩስ አቁሙ በሂደቱ ወደ ቋሚ የተኩስ አቁም የሚለወጥ ሲሆን፣ ቀጥሎም ወደ ሲቪሊያን አስተዳደር ምስረት ይሸጋገራል የሚል ተስፋን ይዞ ነበር። የተወዳችሁና የተከበራችሁ የኢትዮንስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።